አንድ አምላክ በሚሆን በአብ፣ በወልድ፣ በመንፈስ ቅዱስ ስም። መጻጉዕ በዕብራይስጥ ቤተ ሳይዳ የሚሏት በኢየሩሳሌም የበጎች በር ጋር በምትገኝ አንዲት መጠመቂያ ነበረች። ይች መጠመቂያ የስሙ ትርጓሜ ቤተሳህል የምሕረት ቤት ማለት ነው። ለአማናዊቷ የምሕረት መኖሪያችን ምሳሌ ጥላና መርገፍ ነች። በውስጧም አምስት መመላለሻዎች ነበሩባት። ለድውያን ሁሉ ተስፋ የሆነች ሕመምተኞች የሚፈወሱባት አንካሶች የሚድኑባት ዕውሮች የሚያዩባት የእግዚአብሔር አምላካችን ምሕረት የሚገለጥባት የተቀደሰች ስፍራ ቤተ ሳይዳ ቤተ ክርስቲያን ማለት እንግዲህ የነፍስም የሥጋም ዱያን የሚፈወሱባት በመንፈስ ዝለው የሚያነክሱ የሚጸኑባት የጌታን ክብር ለማየት ያልቻሉ ከጽድቅ የታወሩ ሀጣአን የኃጢያ ሽፋናቸው እየወደቀ የበጉን ክብር የሚያደንቁባት ከመጠመቂያዎች ሁሉ የምትበልጥ የአምላካችን ዘላለማዊ ምሕረቱ የሚገለጥባት የጽድቅ መመላለሻ ነች። በአምስት መመላለሻዎች የተመሰሉ አምስት ምሰሶዎች ያላት የኛ ቅድስት ቤተ ክርስቲያን በምስጢረ ሥላሴ እና ሥጋዊ ልጆቿን አሳምና በጥምቀት ልጅነትን አጎናጽፋ የተራብነውን እኛን በጎኑ ራሱን መግባ ለትንሣኤ ዘለክብር የምታበቃ ከእናታችን በላይ ታዲያ ማን ቤተሳይዳ አለ? ለህፃናትም ቢሆን ለወጣቶች፣ ለአንስትም ቢሆን ለካህናት መነኮሳትን ጨምሮ ከሚመጣባቸው ፈተና የምታድን ድጋፍ የምታደርግ ቅድስት ናት። በቤተ ሳይዳ የእግዚአብሔር መልአክ በየሳምንቱ አንድ ጊዜ በእለተ ሰንበት እየወረደ ውሃውን ያናውጠው ነበር። በመናወጡ ጊዜ ከሁሉ ቀድሞ ወደ መጠመቂያ የገባ ከማናቸውም ደዌ ይድን ነበር። ለዓለም ጥበብ ያልተቻለ ከቶም የማይቻል በጠበሉ ኃይል ይወገድ ነበር። መውጫ በታጣለት ማለፊያም የለውም በተባለለት ሁሉ መንገድን እየከፈተ ማሻገርን ድንቅን ሁሉ ማድረግን የሰራዊት ጌታ ይችልበታልና በዚህ ስፍራ ግን ወደ መጠመቂያው ቀድሞ ለመግባት ዘመድና አጋዥ ሊኖር ክት ነበር። ለ38 ዘመናት የሚደግፈው ሰው አጥቶ ከአልጋ ተጣብቆ ለዘመናት ያነባ ችግር አልተፈታለት፣ አንድ ምስኪን ሰው በዚያ ነበር። መጻጉዕ ማለት በግዕዝ ህመምተኛ፣ ድውይ ማለት ነው። ጌታችን ኢየሱስ ክርስቶስ ወደ ቤተሳይዳ ሲመጣ ይህን ድውይ መጻጎውን ይመለከተዋል። ሰው በእርሱ ላይ ተስፋ የቆረጠበት እንጂ እሱ ሁሉንም የሚመለከትበት ጊዜ አለው። እሱ ሁሉን በጊዜ ውብ አድርጎ ይሰራዋል። ማዕመረ ህቡአት ሁሉን የሚያውቅ ኤልሻዳይ የሆነ ጌታ ነውና ለብዙ ዘመናት እንዲሁ እንደታመመ አውቆ ራራለት። የስንቶቻችንን ህመም እያየ እንዳዘነልን ምን ነው በገባን መድኃኒት እያለን የምንታመም ለኛ ጎስቋሎችስ ይስነን። ጌታችን ወደ እርሱ ተጠግቶ ልትድን ትወዳለህን ሲል ሳይ ምን አይነት ጥያቄ ነው? ታሞ ሊድን ሊድንም አይወድ ማንሳለ ከጭንቁ መውጣት የማይፈልግ ኬት ይገኛል? ጌታ ግን ይህን ያለው ያለ ሰው ፍቃድ ማንም ላይ ምንም እንደማያደርግ ለማጠየቅ ነበር። ያ ደዊ ሰው የመለሰው መልስ ግን የልቡን መሻት ሳይሆን እርሱን የከበበውን መከራ መዘርዘር ነበስ ማን ወደ መጠመቂያው ይከተኛል? ከኔ የማይቀድም ማንስ አለ? ሰው የለኝ። ብቻዬን ረዳት የሚሆነኝ ከየት ላገኛለ? እኝን ሁሉ ችግሮች ዘረዘረ። ሁለት ቃላት ግን በቂ ነበሩ። አሁን ጌታ ሆይ ልድን ወዳለሁ። ጌታም መለሰለት ተነስ አልጋህን ተሸከምና ሂድ አለው። ሰላሳ ስምንት ዓመት የቻለችውን አልጋ ተሸክሞ ሄደ። አልካፉ በወጣ ቅጽበት የታሰረው እግሩ ተፈታ ሽባነቱ ተተረተረ። ጌታ ሆይ፣ ላንተ ምን ይሳንሃል? ለቸርነትህ ስፍር አላትን? የቆጠራት ማን ነው? ፍቅርህን ስማን በሚዛል ያስቀመጣት ለከታነስ ከቶ ማን ለካ? መልአክ ነውን ወይስ ከአዳም ልጆች የልቡን አይተህ የፈጸምክለት የሰውን መሻት ያከናወንክለት እንዳንተ ያለ አባት እንዳንተ ያለ ረኛ ማን አለ? ያንተን ምስጋና ለመከናወን የነቢያት አንደበት የሐዋርያትም ልቦና የመላእክትም ምላስ አይችሉም። እንዲሁ ብቻ ተመስገን። ለቀን ጨለማ ባላንጣው ነው። ደስታንም ሀዘን ይቃወመዋል። እንዲሁ ሁሉ ለደግ ስራ ሁሉ ዲያቢሎስ ጠላት ነው። የግብር ልጆቹ አይሁድም እርሱን መሰሉት። ለሚያገኙት ሽረፍራፊ ገንዘብ አልጋውን መሸከሙና መራመዱ አንገበገባቸው። ከሰውየው ድህነት ይልቅ የሆሪት ህግ አስጨነቀቻቸው። ለሙሴ ትዕዛዝ አስበው ቢሆንማ በተሻለ ነበር። በሰንበት እንኳን ለተንኮል የማይተኘው አይሁድ ስለምን ዳነ ብለው ተቆጡ። በሰንበት ይህን ታደርግ አይገባህል እንዲህ ሲሉ ወቀሱት። እርሱ ግን የአዳነኝ ተሸከም ብሎኛል አላላቸው። ማንስ አዳነ ሲሉ መለሱለት። ያዳነውን ግን አያውቀውም ነበር። ከስርቱ የፈታውን ከሰው ሁሉ ጣና ያደረገውን አምላኩን ረስቶት ነበር። ፈለገው አጣሁ በቤተ መቅደስ ሳለ ግን ያዳነውን ጌታ አገኘው ክርስቶስ አባት ነውና ታሙ የዳነውን ከዚህ ከፋ እንዳያገኝህ ዳግመኛ ትበድላለህ ከስጋ ህመም ይልቅ የነፍስ ደዌ ጭንቅ ነውና እንደ ቀድሞ በአልጋ ሳይሆን በሲኦል የምትጠልናትና በፍቅር መክረው መጻጉ ግን ከአዳኙ ይልቅ ለአይሁድ አደላ። ሐዋርያት ሲናገሩ ከሰው ይልቅ ለእግዚአብሔር ያሉትን እርሱ ገለበጠው። ሄደና ጠቆምበት በሰንበት ያዳነኝ አልጋይን ያሸከመኝ ያው እርሱ ነው አለ። የሥጋውን ድኅነት ለነፍሱ ሳያደርገው ቀረ። አይሁድም ክርስቶስን ለመያዝ ምክንያት ያገኙ መሰላቸው። እሱን ገለው ሕዝቡን የራሳቸው ለማድረግ ጭቋመጡ ወደ ጌታችን ኢየሱስ መተው ይህን በማን ስልጣን ትሰራለህ? በማለት ጠየቁት። የልባቸውን ያውቃል ያውቃልና እንዲህ ሲል መለሰላቸው አባቴ እስከ ዛሬ በሰንበት ያድን ይፈውስ ይሰራ ነበር እኔ ምሰራለው አላቸው። ጌታ ሆይ ያዳንክን አንተን ምን ያህል ጊዜ ያሳነ? በአንተ ቦታ ዓለምን እያስገባን በልቦናችን ማረፍ ያሳጣን። ከበር እንድትመለስ አደረግነ። አንተ ግን ሁሌም ደግነ። እንሸሽ እንኳን በመቅደስ ሆነ ተፈልገናል። መጻጉዕ ግን ከዚህም ከፋ። ሰው የለኝም ያለው ከሰው ልብ የተረሳው ሰው ያዳነውና አምላኩን ረሳ። ስሙ ጤነኛው ተብሎ ከመጠራት ይልቅ ሕመምተኛው እየተባለ ለዘመን አታወሰ። የአራተኛው እሁድ ስያሜ መጻጉዕ ይህ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ያዳነው ረሳ፣ ሰው የለኝም ያለ፣ በሰው የተረሳ የዳነው መፃጉዕ፣ ያዳነው ረሳ።